የዱር እሳት ጭስ በአየር ውስጥ በሚሆንበት ጊዜ ሶስት ቀላል እርምጃዎችን ደህንነትዎን ለመጠበቅ ይረዶታል በመጀመሪያ ውጭ ምን ያህል ጭስ እንደሆነ ለማየት የአየር ጥራት መረጃ ጠቋሚውን ወይም ኤኪውአይን ይመልከቱ። በስልኮ ላይ የአየር ሁኔታ መተግበሪያን ወደታች ሄደው ይመልከቱ፣ በድረገጽ መስመር ላይ መረጃ ይፈልጉ፣ ወይም የኤርናው ዳት ጂኦቪ ድረገጽን ይጎብኙና የዚፕ ኮድዎን ቁጥር ያስገቡ። እባክዎን ኤርናው ዳት ጋቭ በእንግሊዝኛ ቋንቋ ብቻ መሆኑን ልብ ይበሉ። ሁለተኛ፣ በጭስ ምክንያት ለከባድ አደጋ የሚጋለጡ ከሆነ ኤኪአይ ጠቋሚው መቶ ወይም ከዚያ በላይ ከሆነ፣ ብርቱካናማ ቀለም ዞኑ ላይ ከሆነ ለቤት ውስጥ ይግቡ። ይህ መልእክት ልጆችን፣ ጎረምሶችን እና እድሜያቸው ከ65 በላይ የሆኑ ግለሰቦችን ይመለከታል። ኤኪዩአይ ጠቋሚው ዩ ከ150 ወይም ከዚያ በላይ ከሆነ ቀይ ወይም ወይን ጠጅ ቀለም ዞኑ ላይ ከሆነ እያንዳንዱ ግለሰብ ወደ ቤት ውስጥ መግባት አለበት። ቤት ውስጥ መግባት የማይችሉ ከሆነ የኤን95 ጭንብል መልበስ ብዙ ሰዎችን ከጭስ ለመከላከል ይረዳል። ሶስተኛ፣ የኤችኢፒኤ ሂፓ ማጣሪያ መሳሪያን ተጠቅመው ቤቷ ውስጥ ንጹህ ክፍል ያዘጋጁ። ቅዝቃዜ ለማግኘት መስኮቶችንና መጋረጃዎችን ይዝጉና የአየር ማራገቢያ መሳሪያ ፋንን ይጠቀሙ። በጣም ሞቃት ከሆነ ውጭ ጥላ ያለበት ቀዝቃዛ ቦታ ላይ ወይም አየር ማቀዝቀዣ ወዳለበት የህዝብ ቦታ ላይ እባክዎ። አየሩ በጭስ በሚበከልበት ጊዜ ደህንነትን ለመጠበቅ ለጓደኞቹ፣ ለቤተሰቦና ለጎረቤቶቹ ይህን መልእክት ያካፍሉ።